ምኑን ላውጣው? ይሄ ያንተ አይደለም ቀለበት። ሰላም ሰላም፣ የእኔ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ሰላም ነው? ሁሉ ሰላም? ጤንነት እንዴት ይዟችኋል? ያው ድምጼ እንደምታዩት ቀንስ አድርጌ ነው የማወራው መኝታ ቤት ነው ያለሁት መኝታ ቤቱንም ዘግቼ ነው ያለሁት ያው እንደ ሰሞኑን እንደምታዩት ዙሩ ከሯል እናትም ዙሩን አክራብኛለች። እኔም ከቀን ቀን እንደው በቃ ስልችህት እያለኝ ነው እና ዛሬ ትንሽ ተንኮል አሰብኩኝና ከስራ ስመጣ አንድ ነገር ላደርግ አሰብኩኝ። ግን ሰሞኑ እንዴት እያደረጋችሁ ነው? በተለይ አዲስ አበባ ላይ ያላችሁ ሰዎች ፀሐዩና አቧራውን ያስተውላችሁት ከሆነ አላውቅም። በጣም ነው የሚያስጠላው። በጣም ኃይለኛ አቧራ አለ፣ በጣም ኃይለኛ ፀሐይ አለ። እና እኔ ያልቻልኩት እውነት ለመናገር እንዴት ወዴት እየሄድን እንደሆነ አላቅም። የአየር ንብረቱ ትንሽ ደግሞ ዝናቡ ዘንቦ ቀዝቀዝ አድርጎን ነበር። ዞሮ እንደዛ እነሱ እንዳለ ሆኖ ትንሽ ድካም አለ ብቻ ሰሞኑ ላይ ትንሽ ስራ አነስቶብኛል። እንደገና ደግሞ ሌላ ስራ ሆናብኛለች ሚስቴ። ግን እሷን ካዝናናት ምንም አይደለም። እኔ ግን ያው አንዴ ዕቃ ሰበር ክትለኛለች፣ አንዴ መላጣኝ ትገሸልጠኛለች ምናምን እያለች ብቻ እዚህ ደርሰናል። ዞሮ ትንሽ ዛሬ እንዲያው ላበሳጫት፣ እናንተም ያው ብትናደዱ ተናደዱ። እንግዲህ ከሰሞኑን ከደረሰብኝ ችግር አኳያ ምንም ላለ ምንም ማለት አይደለም። አንዳንዴም ደግሞ እንዴት ነው ሴቶች ስሜታቸውን የምናዳምጥበት የምንኮረኩሩበትም ነገሮችን መፍጠር ያስፈልጋል ብዬ አስባለሁ። ሴቶች ስሱ ናቸው አውቃለሁ። ትንሽ ነገር ያስደስታቸዋል። አት ሴም ታይም ደግሞ ትንሽ ነገር በጣም ያስከፋቸዋል። እና እስኪ የእናትን ስሜት ደግሞ ትንሽ እንነካካው ብዬ አሰብኩኝ በዚህ አጋጣሚ እናቴን በጣም ስለምወዳት ያው በጣም ስለ ሴት ልጅ ያለኝ አመለካከት ከአብዛኛው ወንድ ይለያል እና አስተውላችሁ ከሆነ ብዙ ጊዜ እንዴት ነው ሴቶችም ውይ ወንዶች ነው የምትሉት ወንዶችም ደግሞ አይ ሴቶች አንድ አይነቶች ናቸው እንላለን አብዛኞቻችን። ነገር ግን እንደዛ ነው ብዬ አላስብም እኔም ያው ሁሉም እንደደረሰበት ችግር አኳያ ነገሮችን እንትን የሚለው እና እንዳንዴ ምንም ነገር ሳይደርስብን ያው መለጠፍ አመላችን ነው። ዞሮ ግን እስከሚገባኝ ድረስ እና ስህት ያለው ሰው መቼም ያውቃል ስለ ሴት ልጅ ባህሪ፣ ሴቶች በጣም የሚያሳሱ ናቸው። በተለይ አሁን ደግሞ እርግዝና ላይ ያለባቸው መከራ ፈተና ምናምን ስታዩት ትንሽ ያሳዝናል እና መቀመጥ እንደልብ አይቻልም። እንደፈለገ መሮጥ አይቻልም። ምናምን ምናምን ምናምን አውቃለሁ እያየሁም ነው በደንብ። ግን ደግሞ ፈንም መፍጠር ያስፈልጋል። አደሴም ታይም ደግሞ የስሜትንም እንዴት ነው ስሜትም ለመግለጽ የሪስፖንሱ እንደት ነው የምናምለውንም ነገር ብናይ አሰብኩኝ አይ ቲንክ ያወጣ ያለ ነገር ነው። ስመጣ እንግዲህ ይዤ ገዝቼ የመጣው እቃ ምንድን ነው? ይሄ ነው እንግዲህ። ይሄ ምን እንደሆነ ለእናንተ አይነገርም፣ እና እችን ኪሴ ላስቀምጣት ነው። ያው እንደምታዩት ምንም የተከፈተ ነገር የለም። ያው አክቹዋሊ ማሳወቅ አይቻልም፣ ግን ምንም የተነካካ ነገር የለውም ማለት ነው። ዞሮ ምንድን ነው ይህንን ኪሴ ውስጥ እንድታገኘው ነው ዋናው ፍላጎቴ። ቀለበቴንም እንግዲህ ያወልቀውና ኪሴ ነው የምከተው። ከዛ ባ ኤኒ ሚንስ ብቻ ይሄን ነገር ከኪሴ ውስጥ እንድታገኘው ነው የኔ ሀሳብ። ከዛ ያው የሚሆነውን ነገር እናያለን። እንግዲህ ምን ሊፈጠር እንደሚችል አላቅም። አንድ እንትን ላይቼ ነው በነገራችን ላይ ይሄን ነገር ያሰብኩት አንድ ሶሻል ሚዲያ ላይ ወደዛ ወደ ተለያየኋት ነገር ነች እና ምን ያህል ልጅቷ በቃ እንዴት እንዴት እንደሆነች ስላየሁ የኔስት ሚስት እንዴት ትሆናለች ብዬ አሰብኩኝ። ስለዚህ እስቲ ሪያክሽኗን እናያለን። ያለን አይ ቲንክ ዛሬ ወደ ሆነ ደረጃ ማድረግበታለው፣ አድርጌባችኋለው። ላይክ ሰብስክራይብ ኮመንት ማድረጋችሁን አትርሱ። ከዛ በተረፈ ባካችሁ ትንሽ ደከም ብሏል። እኛ ጋር ብቻ ሳይሆን ኦቨርኦል ትንሽ ደከም ያለ ይመስለኛል ዩቲዩብ ላይ ያለው ነገር ያው መስራታችንን አናቆምም። እናንተስ ካላችሁ ድረስ ቢመቻችሁም ሁሉን ነገር ታደርጋላችሁ ብለን እናስባለን። ያው የዛሬ ደግሞ ከፋ ያለች ነች። ኪስ ውስጥ ሚስጠር ኪስ ውስጥ ትገባለች፣ የዋናው ኪስ ውስጥ ትገባለች። ያው የሆነ ነገር አምጪልኝ ብዬ ብቻ ማዘዝ ነው። ከዛም የሆነውን እናያለን። እንወዳችኋለን። እዚህም ካሜራ አደርጋለሁ፣ ሳሎንም ካሜራ አደርግና ከዛ ያው እንግዲህ ማየት ነው ጨዋቱ ፎክስም ሊገጥመኝ ይችላል እንግዲህ። ሪያክሽን ምን አይነው የምንሆነው? በጣም ነው የምንወዳችሁ። የብሮ ክሌ በጣም ነው የምንወዳችሁ። ቀንሻ በተቻለ መጠን እንድሰማኝ አልፈለግኩም ግን

ውስጥ Mm. አውጣ? ምን ላውጣ ምን ላውጣ ውስጥ የለውም ምን ላውጣ ይሄው

ተረጋጊ። እና አስፈላጊ ምንድን ነው የምረጋጋው? ቆይ ምንድን ነው ያደረከው? የእውነት እንደዚህ አድርገህ ነው? በጣም እኮ ነው ምናምን ቀን አስቤ አላውቅም። አንድ ቀን እንደዚህ ታደርጋለህ ብዬ አስቤ እራሱ አላውቅም። ገና ለገና ጉዝናት ብላ ነው ምን አስበን ለምንድን ነው አንገትክ ነው የምትጠፋው? ለምንድን ነው የማትነግረኝ? ንገረኝ እስኪ እውነት፣ የነገር ተፈጥሮና ነው ስማኝ፣ አናግረኝ እንጂ ለምንድን ነው ዝም የምትለው? ምንም ነገር አልተፈጠረም አልተፈጠረም እናት። እኮ ቀለበት ለምን አለቀሽ? አጋጣሚ ነው፣ በቃ ስራ ላይ ምን ነው አጋጣሚ? እሺ፣ አጋጣሚ የተፈጠረውን ነገር እስኪ ያስረዳኝ። ምንድን ነው አጋጣሚ? አንተ እኮ እንደዚህ አይነት ሰው አይደለህም። ምንድን ነው የተፈጠረው? ናት፣ ንገረኝ በእናትህ። ምንም አልተፈጠረም? አይደለም። ምንም ነገር ካልተፈጠረም ቆይ ምን ሴይጣን ነው ያሳሳተህ? እስኪ ንገረኝ። ለምንድነው ዝም የምትለው? ለምንድነው የማታወራኝ? ናፍ ቆይ ምንድነው የተፈጠረው? እኔ እኮ አንድ ቀንም እንደዚህ አይነት ሰው ነው ሰምቼም አላውቅም፣ አይቼብህም አላውቅም እንደዚህ አይነት ነገር። እስከ ዛሬ ድረስ ስታስመስል ነበር ናት? እንደዛ ነው ነገሩ? እስከዛሬ ስታስመስል፣ በቃ ፈጣሪ ብሎ የሚያጋለጠ ማለት ነው። ንገረኝ እንጂ እስከ ዛሬ ቀለበትን እያወለክ ነበር የምትመጣው ማለት? ዛሬ ረስተኸው ነው? እንዴት ምንድን ነው የሆኑ? ለምንድን ነው የማትነግረኝ? አድርገኸዋል ናፍ። እስቲ ይሄኝ ስቲ ደርሻለሁ እኮ እንዴት? እንደዚህ አይነት ነገር ምን አይነት ሴጣን ነው ያሳሳተህ ቆይ ምንድን ነው ዝም የምትለው? ለምንድነው ማትነግረኝ? አስረዳኝ እስኪ የተፈጠረውን ነገር እሺ፣ ንገረኝ እንዴ! ሶስት ልንሆን ኮኖና በጣም እኮ ደርሻለሁ። እንዴት ነው እንደዚህ አይነት ነገር ውስጥ የገባኸው? ከመቼ ጀምሮ ነው? እንኮ በጣም ማምነ ማን እልኝ? ናፍ ማን እልኝ? እማት መልልኝ ከሆነ እኔ አሁን ከዚህ ቤት ማለልኝ ምንም አልተፈጠረ። ማለት ለአንተ አይደለም፣ አይደለም፣ አይደለም አይደል? እኔ እወጣለሁ። ናፍ ማለልኝ

በቃ አላደረኩትም ብቻ ነው የምለው። ነው በቃ እሱን ብቻ ነው። ምን ማለሽ? ምንም ነገር እንዳላደረክ አንተ ታማኝ እንደሆንክ ማለት ይሄው፣ ለማለት በምወዳት በምቤት የማርያም ስም እምልልሻለሁ። ምንም ማለት

ቤተሰቦቻችን እንግዲህ የዛሬ ቪዲዮ ይሄን ይመስላል። የእውነት በጣም ደንግጫለሁ። አልጠበኩም። እንዴት አድርጌ ልመልሰው? በቃ ከገባውበት በኋላ መመለስ አቃተኝ። ያው እንግዲህ አስተማሪ ሆናል ብዬ አስባለሁ። ቤተሰቦቻችን ትንሽ አስቸጋሪ ነው። አልጠበኩም፣ እንደዚህ ዶሮ ላይክ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። እንወዳችኋለን። አይ ቲንክ እናት እንኳን ቶሎ የምትረጋጋም አይመስለኝም። እንወዳችኋለን። ባይ ባይ፣ ቻው።